ከጓደኛዋ ጋር ሆና እንዳልነበርኩ አድርገውኝ ነው የሄዱት። ለሁለአንቀኛኝ ይሁሉ በንት ምክንያት ነውትና በአቢ አስመተሽኝ በሚል ሰበብ ሰፈር ድረስ ከጓደኛዋ ጋር መታኝ ሄደች። ያሉበት እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ትናንት የተፈጠረውን ሁላችሁም አይታችኋል። እና ሄርካ በጣም ደባሪ ነገር ነው ያደረገችው። የማይባል ነገር ነው ከነ የማይባል ነገር በቃ። እኔ ያልጠበኩትን አባባል ነበር ያለችው ሄርካ። በጣም የሚያስጠላ ነገር የምር። እና ትላንትና ሄርካና እኔ ምንም ነገር እንደሌለን ማናቸው የምታውቁት ነገር ነው። እና ትናንትና በቃ ያለችው ነገር በጣም ያስጠላል። በጣም ቁም ነገር፣ በጣም ነው የሚደብረው። እኔና ሄርካ እህትና ወንድሞች እኮ ነው። ላይክ ችግሬን የማካፍላት ችግሯን የምትነግረኝ ላይክ እህቴ ነች። እሷንም እኔንም እኮ ያስተዋወቀችን እስኩ ነች ግን፣ እዛ ጋር ለማናደድም ቢሆን የማይባል ነገር ነበር ያለችው። እና በቃ እና ሲልና በጣም አናዶኛል ነገሩ። ስለ ነገሩ ባነሳ ቁጥር ይበልጥ ነው የምናደደው ና ብቻ ያናዳል። እና እዛ ጋር ያለችው ነገር በጣም የሚያናድ ነው፣ መባል የሌለበት ነገር የፈለገ ሰው ለማናደድ ቢታሰብ እንኳ እንደዚህ አይባል። እስኩን በጣም አስቀይማታለች የምር። ባታስብ እንኳን እስኩ ትክክል ነች፣ የምር እኔ እንዴት ብታስብ ነው ምናምን። በቃ አለ አይደል ነገር የሆነ እውነት ነው ያደረገችው። እዛ ጋር በተናገረችው ነገር የእስኩ ጥርጣሬ እውነት አደረገች ማለት ነው እንዴ። ከና አይባልም እኮ ከና ማለት ነው። እና ብዙዎቻችሁ አላቅም። ብቻ በኔ ቦታ ያለ ሰው የሚያስበውን ነገር ነው እኔ ያሰብኩትኝ። በቃ በጣም ያናዳል። አሁን እስኩ እንዴት ብላ ነው የምታስበው? በእስኩ ቦታ ሆነ አሁን እስኩ ትክክል ነች እኮ ማለት ነው እስኩ እዛ ጋር የተጠራጠረችው ነገር እንደዚህ እንደዚህ የምታደርጉት ነገር ማ የሆነ ነገር ቢኖር ነው ብላ ያሰበችው ነገር እውነት ነው ማለት እኮ ነው። እሷ በተናገረችው ነገር እዚህ ጋር እኔ ትክክል እንዳልሆነ ጥርጣሪዋ ትክክል እንዳልሆነ ሄርካን ንጹህ አድርጌ እየተከራከርኩ ሄርካ ደሞ ነገሩን አቀልብሳ ሌላ ነገር አደረገች እና በጣም ነው እናደረችኝ የምር። ሄርካ እዛ ጋር ስለማከብራት ብዙ ነገሮችን ስለምንተዋወቅ ነው እዛ ጋርም የከፋ ነገር ያልተፈጠረው እንጂ ከዛ በላይ የሆነ ነገር ይፈጠር ነበር። እና በጣም አስቀይማኛለች የምር ሄርካ፣ በጣም ነው ያስቀይመችኝ። የማይባል ነገር ያለችው እና ለፍቅረኛ እንደዛ ማለት አልነበረባት የምር። እና እስኩን አሁን ላስረዳት ነው የጠራኋት ላስረዳት ጠርቻታለሁ። ኦልሞስት ትመጣለች አሁን። ግን ያው ሄርካ ያለችው ነገር እውነት እንዳልሆነ ነው እዛ ጋር፣ ምናልባትም እሷን እሷ ለማናደር እንደተናገረች ምናምን ላስረዳት ነው የጠራኋት ማለት ነው። እና እዛ ጋር የተፈጠረው ነገር እውነት እንዳይመስላት ጠርቻታለሁ እስኩን። እና ፍቅረኛ በዚህ ልክ ደግሞ ታናገር አልመሰለኝም ጠርቻ እስኩን ጠርቻታለሁ። ነገሮችን ለማስረዳት የመጣች ነው። አብረን እንጠብቃት እና እስኩን ጠርቻታለሁ ያው ላስረዳት ነው ስለተፈጠረው ነገ በለ በለ ምን ማነው እንዳደረገሽ? ማንም። ተአቢ፣ ምን ሆነሽ ነው? ምንም አልኩህ። አቢ ቤት ተጣልተሽ ነበር። እሺ፣ ማነው እንደዚህ አደረገሽ? አቢ፣ ለምንድን ነው የጠራኸኝ? እሱ በእናትሽ አታስጨንቂ። ማነው እንደዚህ አደረገሽ? ምን ይሰራልሃል? ማነው አደረገሽ? ምን ይሰራልሃል? አቢ፣ አሁን ለምንድን ነው የጠራኸኝ? እስኩ ለምንድን ነው እኔ እንደማይረዳ ሰው ለምንድን ነው እንደዚህ የምታደርጊው? እንባል አትረዳኝም። ስለማ አትረዳኝ ነዋ። እንት እስኩ እሺ፣ ከዚህ በፊት የተፈጠረውን እንደ ተፈጠረ እንርሳው። ግን ይሄን ማነው እንደዚህ ያደርገሽ? ቤት ብቻ ቤት ነው የሆነው? ብቻ ቤት አይደለም። አቋሁ ለምን ዳብ እስኩ፣ እኔ እንደምታይ ጥሩ ላይ አይደለሁም አይደል? ስለዚህ በስቃይ ተነስቼ ነው ይያለቀሽ እኮ ነው። እስኩ ማነው እንደ አደረገሽ? እስኩ ማን ነው እንደዚህ አደረገሽ? አቢ አልነግርህም አልኩህ እኮ። እሺ ቤት በቃ አልተጣለውም። ምን ሆነሽ ነው? ማን ነው እንደዚህ? ለምን ብቻ እሺ ነው ምን እስኩ ምን እስኩ፣ በና እኔ በና በና እሺ። ማን ብቻ እንደዚህ እንዳደረገች ንገሪኝ። ምን ሆነሽ ነው እንደዚህ እስክቶኝ? እሺ፣ ጤና የለውም ሰው። ለምን እስኩ፣ ምን ሆነሽ ነው ማን ነው እና እንደዚህ አደረገችሽ? እሱ በእናንተ እሱ ትናንት የተፈጠረው ነገር ያናደላቀል ግን፣ ቤት ተጣልተሽ ከሆነ ቤት ጣልሽ ነው ብለሽ ነገር መቼም ይርካ እንደዚህ አታርግ። አሁንም ትከራከርላታለህ? እየተከራከርኩ አይደለም። እሺ

እንዴት ነው ነው እሷ እንደዚህ እስክቶኝ እሷ ሲሄጣ እናት የኔ ነው ነግር ያለው አይነት ልጅ አይደለችም ብዬ አለው። ግን ለሷ ብለህ ተከራክረህ ብለህ ባለፈው መቼም

እሺ እስኪ ልልሽ፣ በእናትሽ አትይ፣ አትንካኝ አብይ። ከጓደኛዋ ጋር ሆና እንዳልነበርኩ አድርገውኝ ነው የሄዱት ለሁለት። እሺ ምክንያት ይፈጠራል ግን የእሷን ባህሪያት ስላላወክ ነው ብዬ ብለ ማልተማም ብለ ለእሷ ተባብረ ነበር። እስኩ እንደዚህ ይፈጠራል ብዬ እሺ ማን ያስባል እንዲፈጠራል ብለው እሺ፣ እርካን አታጋጥም ብዬ ብለ አንድ ሀፍታ እንኳ ዞር ብለ አላመንከኝም። እርካን እንደዚያ አረገችሽ እዛ ጓደኛሽ። እዛ ጓደኛዬ አይደለችም። እኔ እርካን ገለፈኝ። መቼም ማልተው ማን ጋር ነው እንደዚህ ያደረገችሽ ቡጋል ሄርካን እንደዚህ አድርጋሽ እኔ ግን ሄርካን፣ አንተ ስትጀምር ምንም ነገር አትረዳማብኝ። እስኪ ሆነ ሁሉ ነገር እስኪ ሆን ድረስ ነው የምትጠብቀው? ምንም ነገር ነው እሺ እስኩ በእናት በእናት እንዲፈጠራሉ ነው ማን ያስባል? ፍቅር እንኳን አንዱንም ነገር አልተረዳማብኝ። እኔ እስኩ ሳል ምንም አይተረዳው ነገር የለም።

እስኩ እኔ እንደዚህ ይፈጠራል ብዬ አላሰብኩም፣ ከነ ማለት ነው አንደኛ ነገር። ግን እስኩ ሳልወደድሽ እንዳልሆነ ታውቂያለሽ አይደል? ሳልወደድሽ ቀርቼ አይደለም። ግን ሄርካ እንደዚህ ታደርጋለሽ? እሺ እኔ እንደዛ በቃ ከማንም በላይ እኮ መረዳት ያለብሽ አንቺ ነሽ። ተረዳይ ተረዳይ። እሱ እሺ በእናትሽ፣ አሁንም እኔ አሁን እንደዚህ ይፈጠራል አስባለሁ አሁን ይሄው ዛሬ የተፈጠር የፈለገ ነገር ይፈጠራታል። ልብ ልብ አንተ ኖሮ እኔ ምክንያት አልተዋት፣ ሄርካና ሲቡን መቼም ቢሆን አልተዋት። ሁለቱንም እንደዚህ እንዲፈጠር ያደረኩት አቃለሁ። እኔ ሲጀመር ይፈጠራል። ጥሩ ሰው ተመስለኝ ነበር። በጣም በትንቀኝ ነው። ይሄን ያክል ምን ተው መስሏታል? አይደል ምንም